ዛሬ እንግዲህ አረብ ሀገር ላይ ካየሁት ከተዝናናሁት የተከፋሁበት ነገር ይበልጣል ብዬን ያሰብኩት ማለት በወሬ ሩቅ ሆነን እዛው አገር ቤት ሆነን እናቅ ነበረ። ዛሬ ግን እዚህ በቅርቡ እዚሁ ራሳቸው ከሚሰሩ ሰዎች ከአንድ በታቸው ከብዙዎቹ ሰምተናል፣ ሄደንም በአካልም አይተናል። እንግዲህ እሱ ውስጤን የተሰማኝን እዚሁ ሶሻል ሚዲያ ላይ በታሪክ ላስቀምጠው ብዬ ነው ዛሬ መጥቼ ያወራሁት። ሶሻል ሚዲያ ላይ የማዳም ቅመም ተብለው የሚጠሩ አንዳንድ እህቶቻችን ሶሻል ሚዲያ የሰጣቸው ስም ነው። እኔ ትክክለኛ ስም ይሁን ትክክለኛ ያልሆነ ስም ይሁን አላቅም። ግን እነዚህ ጠንካራ ሴቶች በጣም ነው የሚገርሙ። የእውነት አብዛኞቹ ራሳቸውን ከዚህ ሙቀትና ከዚህ ሀስል ደክመው ሰርተው እንደገና ደግሞ ቤተሰቦቻቸውን ሰርቫይቭ አድርገው ቤተሰቦቻቸውን አድነው ለስድስት ዓመት ለአስር ዓመት እዚህ እሳት ውስጥ ተቃጥለው ሄደው የራሳቸው ወንድም የገዛ ወንድማቸውና የራሳቸው የገዛ እህቶቻቸው እንዲሁም እናት አባቶቻቸው የሚበሏቸው እህቶቼ ብዙሃን ናቸው። ሰላም ሺናት ትሻል መስለኝ። እኔስ ምን ላድርግሽ? ችግርኝ እና ተቀርቅሪ ቀን ያልፋል፣ ሐሳብ ለሌላም ይተርፋል። ሰላም ሰላም! የተከበራችሁና የተወደዳችሁ ምርጥ የኢሳቅ ያቆብ ዩቲዩብ ተከታታዮች ዛሬ ቡርጂ ከሊፋ ላይ ይገኛለሁ። ቡርጂ ከሊፋ ላይ ተገኝቼ ይህን ምስጢር ለእናንተ ላካፍላችሁ ፈለግኩኝ። የመጣሁበትም ዓላማ አረብ ሀገርና የማዳም ቅመሞች የኔ ውድ እህቶች፣ እንዲሁም ደግሞ የአርባብ ቅመሞች እና እንዲሁም የኔ ውድ ወንድሞች አረብ ሀገር ላይ በትልቁ ቃጠሎ ፀሐይ ላይ ተሰቃይተው እየሰሩ ቤተሰቦቻቸውን፣ ወንድም እህቶቻቸውን፣ እናት አባቶቻቸውን እንዲሁም ደግሞ ዘመድ አዝማዶቻቸውን ሲቀጥልም መላ ኢትዮጵያን እያቆሙ ያሉ እህትና ወንድሞቻችን ስለነሱ ጀግንነትና ስለነሱ የሚያስከፋና ስቃያቸው ልነግራችሁ ተገድጃለሁ። ሁላችሁም ከቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ የኢሳቅ ያቆብ ቤተሰብ እንድትሆኑ በፍቅር እጠይቃችኋለሁ። መልካም። ዛሬ እንዴት ነው? አምሮብኛል ወይስ እንዴት ነው? የእንትናን ንጉስ መስያለሁ አይደል? የቀረችው ንግስት ናት። ለንግስቷ ደግሞ ሁላችሁም በዱዓ እንድታገዙኝ እጠይቃለሁ። አመሰግናለሁ መልካሙን ሁሉ እመኝላችኋለሁ። ውድ ውድድ ነው ማድረጋችሁ። ስለዚህ ይሳቅ ዩቲብ ቻናልን እንግዲህ ሁላችንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እንዲሁም ደግሞ ሁሌ እንዲመጣላችሁ እዚች ጋር የምትታየውን የደውል ምልክቷን ተጭናችሁ እንግዲህ በለቀቅን ቁጥር ሁሌ እንዲቀድ ቀዳሚ እንዲደርሳችሁ ተስፋ አደርጋለሁ። እጠይቃችኋለሁ። እንወዳችኋለን። ከዚህ በመቀጠል እንግዲህ ሙሉን ማውራውን ቪዲዮ እንደተከታተሉኝ በትትና ጠይቃቸዋለሁ። ወደ ቪዲዮ እንገባል። እዚህ ዱባይ ለአንድ ወር በቆየበት ሰዓት በጣም የሚያሳዝንና የሚያስከፉ ብዙ ነገሮች ከኢትዮጵያውያን አይቻለሁ። እርስ በርስ መጠላት፣ እርስ በርስ መገጫጨት፣ እንዲሁም ደግሞ የአንዱን ብር አንዱ መውሰድ፣ እንዲሁም ደግሞ ደላላ ነኝ ብሎ አሰቃይቶ እዚህ ካመጣ በኋላ በረሃ ላይ መጣል፣ እንዲሁም ደግሞ ማለት ነው የማዳም ቅመሞችን ብር አንዳንድ ተራ ተልካሻ የሆኑ ወንዶች በተልካሻ ምክንያት በፍቅር ምናምን እያሳበቡ የማዳም ቅመም እህቶቻችንን ብር መብላት ይመስላል። እንዲሁም ደግሞ በጣም አጉል መናናቅ እኛ ኢትዮጵያኖች እርስ በርስ መናናቃችንን በጣም የሚያስጠላ ሆኗል። እዚህ አረብ ሀገር ላይ የታዘብኩት ትልቁና መጥፎ ነገር ይህን ይመስላል። ለማንኛውም እንግዲህ ሙሉ መረጃውን ቀጥታ አስተላልፍላችኋለሁ። የተሰማኝን የታዘብኩትን፣ የከፋኝን እንዲሁም ደግሞ ደስ ያለኝን ነገር ሁሉንም እነግራችኋለሁ። ይሳቅ ዩትዩብ። እንግዲህ የይሳቅ ቤተሰቦች እንግዲህ ዛሬ ብቻዬን እዚህ የተገኘሁት ጓደኞቻችን አብረሽ፣ ዳኒ እንዲሁም ጽጌ፣ ሜሪ፣ ሩታ ሁሉም እንግዲህ ከሳምንት በፊት ጥለውኝ ስለሄዱ ነው። ዛሬ እንግዲህ በትኬት ምክንያት እዚህ እኔ ስለቆየሁ ዛሬ እኔ ብቻዬን ይሄንን ታዝቤ ልነግራችሁ መጥቻለሁ። ነገ ነው ወደ አዲስ አበባ የምመለሰው ግን ሳልወጣ እዚችው ይህንን ውስጤን የከነከነኝን ነገር ለማህበረሰቡ ለታሪክን መቀመጥ ካለበት ዝም ብዬ ቪዲዮ ቀርጬ ለአስቀምጥ ብዬ ነው ታዝቤ የመጣሁት ማለት ነው። ጀግና የማዳም ቅመሞች እህቶቻችን ወርቅ የሆናችሁና እንዲሁም የአርባብ ቅመሞች ወንዶች እዛ ፀሐይ ላይ እየቆፈራችሁ የምትሰሩ አረብ ሀገር ወይም ውጭ ሀገር ማለት ነው። እዚህ ዝም ብሎ ብር የሚነሳበት እንዳልሆነ እያሳያችሁ ያላችሁ ውድ ወንድሞቼና እህቶቼ በጣም ነው ማመሰገናችሁ። እንግዲህ ዱባይ ላይ ነው የምንገኘው፣ ትልቁ የዓለማችን ሕንፃ የሚባለው ቡርጅ ከሊፋ ላይ ነው የምንገኘው። እንደምታዩት ቡርጂ ከሊፋ እንግዲህ ከዓለማችን ትልቁ ሕንፃ የሚባለው ነው፣ ዱባይ ላይ ነው የሚገኘው። ዛሬም እኛም እዛው አካባቢ እንገኛለን። ዱባይ ወይስ ቡርጅ ከሊፋ ሁለቱም ተነጣጥለው የማይነጣጠሉ ናቸው። ኢትዮጵያና ጠንካራነት ደግሞ እንደዛውም የማይነጣጠሉ ነገሮች ናቸው። ስራ ወዳድ ጀግና፣ የስራ ባህል ያለበት ኢትዮጵያዊነት እንግዲህ ለዘመናት ሲቆጠር ነበር። አሁን እንዳልሆነ ሆነና ነገሩ እንግዲህ ሁላችንም ወደ ተለያዩ አገራቶች ላይ ተሰደን በስራ ላይ እንገኛለን። የበፊቱ ዘመን ላይ ቢሆን ኖሮ አረቦቹ እኛ አገር ላይ ነበሩ መተው እየሰሩ የነበሩት። አሁን እንግዲህ እንደ እንደ አለመገጣጠም ሆነና እንግዲህ ኢትዮጵያን አገሩን ስደት ለቆ ወደ ሌላ አገሮች እየሄደ መስራትና ራሱን መለወጥ የጀመረበት ሁኔታ ነው የምናየው። ሶ እኔ በዚህ አንድ ወር ውስጥ እንግዲህ ዱባይ ያየሁትን ነገር ትንሽ ላውጋችሁ። እሺ ዱባይ ላይ በጣም ጠንካራ እህቶችና ወንድሞች አሉን። ዱባይ ላይ ደግሞ በጣም ሰነፍ እህቶችና ወንድሞች አሉን። በዛው ልክ የተወሰኑትን ትንሽ ልነካካላችሁ ፈልጋለሁ። አንድ ቪዲዮ ለመስራት ባለፈው አሸዋው ጋ ሄድኩኝና ለሰላሳ ለሀያ ደቂቃ ነው የቆየሁት። ጭንቅላቴ ከእግር ጥፍሬ ጋር ነው እንደዚህ የተደባለቀው። ሙቀቱ ልነግራችሁ አልችልም። በአጋጣሚ ሆነና አንድ አበሻ እዛ የሚሰራ አገኘሁም። እኔ ለሀያ ደቂቃ ራሴን አዙሮኝ እስከ ወርቅ ድረስ ያደረሰኝ ሙቀት እነዚህ ወንድሞቼ ምን ያህል የሚሰሩ ነው ብዬ አዘንኩኝ። የእውነት ውስጤን ተሰማኝ። በየአረብ ሀገሩ ተበትነው የሚሰሩ እህት ወንድሞቻችን የኢትዮጵያን ኢኮኖሚ ከፍ የሚያደርጉት አንዱ እነሱ ናቸው ብዬ እገምታለሁ፣ እንደኔ እንዲሁም በየሰፈሮቻችን ላይ ማለት ነው። በጣም ብዙ ቤተሰብ የሚረዱ እህቶቻችን አንዳንድ ሶሻል ሚዲያ ላይ የማዳም ቅመም የሚባሉ አንዳንድ ሶሻል ሚዲያ ላይ የማዳም ቅመም ተብለው የሚጠሩ አንዳንድ እህቶቻችን ሶሻል ሚዲያ የሰጣቸው ስም ነው። እኔ ትክክለኛ ስም ይሁን ትክክለኛ ያልሆነ ስም ይሁን አላቅም ግን እነዚህ ጠንካራ ሴቶች በጣም ነው የሚገርሙኝ። የእውነት አብዛኞቹ ራሳቸውን ከዚህ ሙቀትና ከዚህ ሀስል ደክመው ሰርተው እንደገና ደግሞ ቤተሰቦቻቸውን ሰርቫይቭ አድርገው ቤተሰቦቻቸውን አድነው በየቀኑ ድግስ በሉት የማዳም ቤት የሚባለው በየቀኑ ማለት ነው። በየቀኑ የሚታጠበው የሰሃን ብዛት፣ የሚሰራው የምግብ አይነት በየቀኑ ማለት ነው ሙቀቱ ነግሬያቸዋለሁ። ኤሲው በዚች ጋር ነፋሱ አዛ ሲያረጋችሁ በዚች ጋር ደግሞ ሞቀን ስትሉ ደግሞ እንደገና በረደን ስትሉ ደግሞ በዚህ ጋር ደግሞ እንደገና ሙቀቱ በዛው አዛ ሲያረጋችሁ፣ ይሄ ሁሉ ተደራርቦባቸው ይሄንን ሀስል ችለው ከእንደገና ደግሞ ማለት ነው ሰርቫይቭ አድርገው ሶስት ፎቅ በላይ ብቻቸውን ሲያጸዱ፣ እንዲሁም ምግብ ማለት ነው በየቀኑ ማለት ነው ድግስ እስኪመስል ድረስ የሚሰራው ወጥ የሚሰራው ምግብ ማለት ነው ያው ሁሉ ምግብ ሰርተው እንዲሁም ከተሰራ በኋላ ደግሞ ያ ሁሉ ምግብ ደግሞ በአንድ ሰዓት ተነካክቶ ተዘበራርቆ እንዳለ እሱን ደግሞ የተቆሸሸበት ሳህን ምናምን በዛች ሰዓት ውስጥ ደግሞ እንደገና ያ ሁሉ ሳህን አጥበው ብቻቸውን ያህን ሀስል ተቋቁመው አገር ቤት ላለ ለወዳጆቻቸው ለቤተሰቦቻቸው ያህንን የሰሩበትን ብር ይልካሉ። ብዙ ቤተሰቦቻቸውን ያስተዳድራሉ። እንዲሁም ከማስተዳደራቸው በላይ ደግሞ ያሁሉ ከጨረሱ በኋላ ይሄ ለወንድሜ፣ ይሄ ለእህቴ፣ ይሄ ለእናቴ፣ ይሄ ለአባቴ ብለው ያሁሉ ብር ከላኩ በኋላ በስተ መጨረሻ ለራሳችን ብለው የሚያስቀምጡት ብር አጎታቸው ጋር ወይ አክስታቸው ጋር እንዲሁም ደግሞ የገዛ ወንድም እህታቸው ጋር ካስቀመጡ በኋላ ሰባት ዓመት፣ ስድስት ዓመት እንዲሁም አስር ዓመት የለፉበትን ብር ከሀገራቸው ተመልሰው ሲገቡ እሱንም የማያገኙ ብዙሃኖች ናቸው። በጣም ያሳዘኝ በገዛ ወዳጆቻቸው፣ በገዛ ወንድም እህታቸው፣ በገዛ ደግሞ አክስታቸው ወይ ደግሞ በገዛ አጎታቸው ብራቸውን የሚበሉ ቁጥራቸው አይታወቅም። እኔም አዲስ አበባ ላይ አንድ እህቴን አግኝቻት ነበር ለስድስት ዓመት የሰራሁበትን ብር ለእህቴ ለቤተሰቦቼ ስልክ የነበረ ሲሆን እንዲሁም ደግሞ ቤት ሰርቼ ቤቱን አልቋል ተብዬም የነበረ ሲሆን አገር የስገባ ግን እህቴ ከርታኛለች። እንዲሁም ደግሞ እናቴም ብትተባበረኝ አልቻለችም ያለች እህቴ ያለች አንድ እህቴ ያለች። እንግዲህ አስቡት በዚህ ጠራራ ፀሐይ ስድስት ዓመትና አስር ዓመት ጭንቅላታችሁ ይናውዛል ማለት ነው። ያለማካበድ ጭንቅላታችሁ ይነውዛል ይናውዛል ነው በቃ እንዳልሆነ ነው የሚሆነው፣ የምታስቡት የሚጠፋችሁ። እኔ ነገርኳችሁ። እኔ ለሀያ ደቂቃ ፀሐይ ላይ ወጥቼ ያየሁትን እሳት ልነግራችሁ አልችልም። ለዚያውም እኔ አሁን ያለሁበት ሰዓት ማለት ነው፣ በጣም ብርድ አለበት የተባለበት ሰዓት። ከዚህ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ታሪክ ነው። አስቡት። ይህንን ነው ለስድስት ዓመት ለአስር ዓመት እዚህ እሳት ውስጥ ተቃጥለው ሄደው የራሳቸው ወንድም የገዛ ወንድማቸው እና የራሳቸው የገዛ እህቶቻቸው እንዲሁም እናት አባቶቻቸው የሚበሏቸው እህቶቼ ብዙሃን ናቸው፣ ተቆጥረው አያልቁም። አላህ ይርዳችሁ፣ ምንም ልላችሁ አልችልም። ለእናንተም ደግሞ አላህ ጀዛችሁን ይክፈላችሁ ለምትበሉት። ከዛ ደግሞ ትንሽ ሳንርቅ ደግሞ እዚሁ ድዋይ ላይ ደግሞ አሉ ወንዶች የነዚህን የማዳም ቅመሞችን ብር የሚበሉ ማለት ነው እዚሁ ድዋ ላይ ቁጭ ብለው ማለት ነው ሳይሰሩ ኢጃዛ ቤት ነው ምናምን ብለው ተቀምጠው እነዙ ሰርተው ይመጣሉ። በፍቅር ሰበብ በማታለል ሰበብ ባለ ሆነሻለው ሰበብ የሚበሉ ደግሞ እነሱም ብዙ ናቸው። አላቅም ወንዶቹ ለምን በዛ ልክ እዛ ደረጃ እንደዛ እየገቡ እንደሆነ አላቅም። ዱባይ ላይ እንደዚህ ልክስክስ ወንዶች በበዙበት ቁጥር ልክ ደግሞ ማለት ነው የማዳም ቅመምን ብር እየበሉ የማዳም ቅመምን ሰራተኞች እያጭበረበሩ የሚገኙ ልክስክስ ወንዶች በበዙበት ቁጥር ደግሞ፣ እንዲሁም ደግሞ ጀግና ወንዶች ደግሞ አለ። ጀግና ወንዶችም ደግሞ እኔ ለ20 ደቂቃ እዛ አሸዋ ላይ መቆየት አቃተኝ ራሴን ለሁለት ቀን ለሶስት ቀን አመመኝ ያልኩት እሱን አልፈው ማለት ነው 24 ሰዓት በዛ ፀሐይ ቁፋሮ የሚሰሩ ወንዶች አሉ፣ ጀግና ወንዶች ወታደሮች ማለት ነው። ልታደንቋቸው ቋጭ የሚትገባ ካምፓኒ ውስጥ ብትገቡ ያለ እረፍት ረጅም ሰዓት ሰርተው ማለት ነው ላባቸው እንደዚህ ጠብ እስኪል ድረስ ማለት ነው ወታደሮች እንደዚህ አይነትም ወንዶች ደግሞ አሉ። በዛው ልክ በጣም ማለት ነው ጀግኖች። እነዚህ ሁሉ አልፈው እነዚህን ወንዶች ደግሞ የማያጭበረብሯቸው ደግሞ እነማን ናቸው ብለን ደግሞ እንምጣ። ጣም ቆሻሻ የሆኑ ደላሎች ደግሞ አሉ። በጣም ነው የሚገርመው እንዴት ወንድምህን፣ የአገርህን፣ ወገንህን እዚህ እሳት በረሃ አገር በመቶ ሺዎች ብር ተቀብለ አምጥተ ስልክ ዘግተው የሚሄዱ ቆሻሻ የሆኑ ደላሎች ደግሞ አሉ። በዛው ልክ ይሄን ስናገር ግን ጥሩ ደላሎች ደግሞ ይኖራሉ ብዬ አስባለሁ። ያው ሶሻል ሚዲያ ላይ ብዙ ወንዶች ብዙ ሴቶች የስራችሁን የእጃችሁን ይስጣችሁ እዚህ አምጥታችሁ ጣላችሁን፣ ብለው የሚኮንስት ወንዶች አሉ። እነሱን ስላየው ነው ይህን የምናገረው፣ ከጓደኞቼም ስለሰማው ማለት ነው። ይሄ ሁሉ የተጨካከንበት ግን ለምን እንደሆነ አይገባኝም። ለማንኛውም ቡርጅ ከሊፋ ላይ ነው የምንገኘው እንደምታዩት ያው እንደምታውቁት ሁሉም አብዛኛው አበሻ ከአገሩ ሲወጣ በጣም እየሄደ አሪፍ አሪፍ ቦታ ላይ ነው ፎቶ የሚነሳው ቪዲዮ የሚቀርጸው። ሁላችንም የተመቸንና የተመቸውና በጣም አሪፍ ነገር ላይ እንዳለ ማለት ነው ለማህበረሰቡ ለማሳየት ማለት ነው። አያሳዝንም? ይሄ እታች ወርደው የሚቆፍሩት አይታዩም። ብዙ ሰው ውጭ ሀገር ሲወጣ ሁሌ ድሎት ጣም ፏ ማለት ምናምን ነው የሚመስለው ይገርመኛል። እኔ ሁሌ ብዙ ጊዜ ይገርመኛል። ለማንኛውም እሱ እንዳለ ይሁንና ማለት ነው። ወደ ዋናው ቁም ነገራችን ስንመለስ እነዚህ የሚያጭበረብሩ ደላሎችን ደግሞ የሚቃወሙ እንዲሁም ደግሞ እንደዚህ የኢትዮጵያ ዜጎች ወገኖቻችን ሲጎዱ፣ ደላሎች ሲያጭበረብሯቸው፣ የማዳም ቅመሞች ብር ሲጭበረብሩ፣ በየቦታው ሲሰረቁና ሲዘረፉ ደግሞ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዎች፣ በተለይ አረብ አገር ያላችሁ ሴቶችም ወንዶችም እጄን ከፍ አድርጌ ሰላም ታሰጣችኋለሁ። ይገባኛል። አንዳንዴ ምን የሚባል ነገር አለ ብዬ አስባለሁ መሰላችሁ ቁጭ ብሎ ሁሌ ከመብላት የሰውን ከመብላት እያበሉ መብላት የተሻለ ነው ብዬ አስባለሁ። እንዲሁም ደግሞ ንጹሆችም ሊኖሩ ደግሞ ይችላሉ። በዛው ልክ ምንም ሳይበሉ ከሰው ሁሌ የተበሉትን ሰዎች ለ የተበሉትን ሰዎች ለማገዝና ለነሱ የቆሙ ሰዎችም ደግሞ ይኖራሉ። ያው በሶስት ከፍላችኋለሁ። አንደኛው እንደ ቀደም እንደነገርኳችሁ የሚስኪኑን ብር ይበላል ደላላነኝ ተብየው ወንድነኝ ተብየው የማዳም ቅመም ቤቶችን የሚሰሩትን ብር መብላት ደላላነኝ ተብየው ደግሞ ከዛ ስራ አስገባለሁ ብሎ ከኢትዮጵያ እያመጣ እዚህ በረሃ ላይ የሚወረው አሉ። አንዱ ይሄ ነው። ሁለተኛው ደሞ ሶሻል ሚዲያ ላይ እንጠቅማቸዋለን ብለው እየተሯሯጡ ለህዝቡ ነው የምንሰራው እያሉ እየሰሩ ለሰዎቹም እያገዙ ራሳቸውም ደግሞ በዘዋዋሪ ደግሞ የሚበሉ እነሱ ላይ ትንሽ 50 50 ችግር የለብኝም ብዬ አስባለሁ። የእኔ አመለካከት ለምን ብቻውን ዝም ብሎ ከሚበላው ሰው ይሄ ይሻላል ብዬ አስባለሁ። ሶስተኛ ላይ ደግሞ እጄን ከፍ አድርጌ ሁላችሁም ደግሞ እድሜ ይርዘም እድሜያችሁ ይርዘም ብዬ የምጠቅሳችሁ ደግሞ ጀግና ተጽዕኖ ፈጣሪዎች ደግሞ አላችሁ። ወገባችሁን ይዛችሁ ለወንድም ለእህቶቻችሁ የቆማችሁ ብር የምታስመልሱ የተጭበረበሩትን ወደ ትክክለኛው መንገድ የምታስገቡ በጣም የእውነት ቤታችሁ ይሙቅ፣ ቤታችሁ ሰላም ይስፋ፣ ቤታችሁ ሰላም ይግባ፣ ቤታችሁ ሰላም ይግባ። የእውነት በጣም ነው የምናመሰግነው። በዛው ልክ ሌላ አረብ ሀገር ላይ ታዘብኩት ነገር ምን አለ መሰላችሁ? ብዙ ጊዜ ይናቃል አረብ ሀገር የሚሄደው ሁሉም አብዛኛው ዝቅተኛ ስራ ምናምን የሚመስላቸው የተወሰኑ ማህበረሰቦች አሉ። አረብ ሀገር ላይ ገብተው ኢትዮጵያኖች ያደጉ አገሮች ላይ ኢውሮፕ፣ ወይም ደግሞ አሜሪካ ላይ ከሚሰሩት በላይ ሰርተው በጣም ሀብታም ሆነው ሌክጀሪ ኑሮ የሚኖሩ ደግሞ ማለት ነው በጣም ብዙ ኢትዮጵያን እህት ወንድሞቻችን ደግሞ አሉ። ሌላ በጣም የቆሸሸና በጣም እንደው ለአፌ በጣም ይቅርታ፣ በጣም መጥፎ ነገር ያየሁት ሌላ አረብ ሀገር ላይ ማለት ነው፣ መናናቃለን። ኢትዮጵያኖች በጣም ይናናቃሉ። በጣም በየቦታው ሲገናኙ እንኳን እኔ እንዴት ቅጥል እንዳልኩኝ ለነገራችሁ ፊታቸው፣ ይሄ ፈገግታ ፈገግታ እኮ ሰደቃ ነው፣ ስጦታ ነው። ፈገግታ አለ ገባ፣ አበሻ በጣም ነው የሚናናቁት። ሶሻል ሚዲያ ላይም እንዳያችሁት ከሆነ የማዳም ቅመሞችን አንዳንዱ ሲሳደብ ሂጂ ሽንት ቤት በቃ ተጣልተው በሆነ በማይመ ከስራቸው በማይመለከታቸው ነገር በሌላ ነገር ተጣልተው ስድባቸው ላይ ሂጂ ምናምን ሽንት ቤት ሽን ምናምን አዝጂ ምናምን አው እንዴት እንዴት በስራ ስድብ ይሰደባል ሰው በሚሰራው ስራ እንዴት ይሰደባል? እቺ ሴት እኮ ይሄኔ አገሯ ላይ ሰባት ቤተሰብ እያስተዳደረች ሊሆን ይችላል። ሰባት ቤተሰብ ማስተዳደር ብቻ ሳይሆን ብር ኢትዮጵያ ላይ ልካ የሀብር ኢትዮጵያ ላይ እንዲዞር አገራችን ላይ የሀብር እንዲዞር አድርጋለች። እሳት ላይ ተቃጥላችሁ ልጅ የፈለገ ብትጣላ እንዴት እንደዛ ብለን ልንሳደብ ትችላለ? በጣም መናናቅ ሶሻል ሚዲያ ላይ ታያለ። አብሶ አረብ ሀገር ላይ ካሉት ሰዎች ጋር የእውነት ነው የምላቸው ንቀት አለ። እርስ በርስም ደግሞ እዚህ ሚናና ቃል ለሱም ደግሞ ይገርማል። አፈር በልቶ የመጣበትን ረስቶ ማለት ነው። አፈር በልቶ ሲገባ ግራ ገብቶት ሲገባ እዚህ ፎቅ ተደግፎ ፎቶ ሲነሳይ ነበር። ፎቁን ቀና ብሎ ሰላሳ ደቂቃ ሲያይ የነበረ ሰው ሁለት አመት ወይ ሶስት አመት ስድስት አመት ከቆየ በኋላ ሌላ አበሻ ሲንቅ ደግሞ ታያላችሁ። እንደዚህ አይነት ደሞ ዊርድ የሆነ ደሞ ሰው ታያላችሁ። ይሄ ከኢትዮጵያ ነው የወጣው እስክትሉ ድረስ ምን ነው ችግራችን? በዛ፣ መጥፎ ነገራችን በዛ። የእውነት በጣም ነው የሚገርመኝ። ለማንኛውም ዛሬ የመጣሁት በአጠቃላይ አረብ አገር ላይ በዚህ እሳት፣ በዚህ አሸዋ፣ በዚህ ሞቃት፣ በዚህ ደግሞ በጣም መጥፎ መጥፎ አሰሪዎች በበዙባት ከተማ ላይ አገር ላይ ግን ይህ ስል ግን አረብ ሀገር በጣም ወርቅ ወርቅ የሆኑ አሰሪዎችም ደግሞ አሉ። በጣም ወርቅ ማለት ነው። ሰው ከሀገሩ ወጥቶ ህንዶች እርስ በርስ በሚተባበሩበት አገር ላይ አንተ ሃው እንዴት ነው ተባብረህ አትሰራው ተባብረህም አትረዳዳው የበለጠ ለመጎዳዳት ለመገዳደል ለመጠላላት ሁላችሁም ተስማምታችሁ ቁጭ ብላችኋል። ያሳዝናል። ምንም ልላችሁ አልችልም። ዛሬ እንግዲህ አረብ ሀገር ላይ ካየሁት ከተዝናናሁት የተከፋሁበት ነገር ይበልጣል ብዬን ነው ያሰብኩት። ማለት በወሬ ሩቅ ሆነን እዛው አገር ቤት ሆነን እናቅ ነበረ። ዛሬ ግን እዚህ በቅርቡ እዚሁ ራሳቸው ከሚሰሩ ሰዎች ከአንደበታቸው ከብዙዎቹ ሰምተናል ሄደንም በአካልም አይተናል። እንግዲህ እሱ ውስጤን የተሰማኝን እዚሁ ሶሻል ሚዲያ ላይ በታሪክ ላስቀምጠው ብዬ ነው ዛሬ መጥቼ ያወራሁት። አላህ ሀገራችንን ያስተካክለው። ሰው ሲስተካከል አገሩ ይስተካከላል ብዬ አስባለሁ። ምንም ማድረግ አይቻለም? ምን ትላላችሁ ሰዎች? ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡኝ ያላችሁ ብዬ እገምታለሁ። የእኔ ምክር ሊሆን የሚገባው እባካችሁ ተባበሩ። እንኳን አይደለም ከሀገር ለቃችሁ ወታችሁ ሀገር ላይ ራሱ ተባብራችሁ ካልሰራችሁ፣ ተባብራችሁ ካልተወያያችሁ የሚሆንበት ጊዜ አይደለም አሁን ያለንበት ጊዜ። ስለዚህ ተባበሩ ላለሁ እኔ ነገ ጠዋት ከዱባይ ወደ እናት አገር ኢትዮጵያ ልመለስ ነው። እንግዲህ አጎት አገር ዱባይ እስካሁን ስለሰጠሽን ጊዜ እጅግ አድርገን እናመሰግናለን። በእናንተ ቋንቋ አልፊ አልፊ ሹክረን ብለናል። ይህም ማለት እንግዲህ አንድ ሺ ጊዜ አመሰግናለሁ ማለት ነው። እንወዳችኋለን። እሁበት ከሲረን ሀቢቢ ዌልካም ቱ ዱባይ የነበረው ሀቢቢ ባይ ባይ ዱባይ ብለናል። ዛሬ መጨረሻ ጊዜያችን፣ አዳራችን የሚገኘው ቡርጅ ከሊፋ ላይ ነው። በነገራችን ላይ ይህንን ቪዲዮ የሰራሁት ማለት ነው በአጭር ጊዜ የታዘብኩትን ነው። እናንተ ደግሞ ይህንን አካብደከዋል እንደዚህ የለም የምትሉ ይህንን ደግሞ በጣም አሳንሰከዋል የምትሉ ሰዎች ልትኖሩ ትችላላችሁ። ስለዚህ በአንድ ወር ውስጥ ይሄ ሁሉ ነገር ላይ አልችልም፣ ግን እኔ በዚች አንድ ወር ውስጥ ውስጤን የተሰማኝን ነገር ነው እንግዲህ አገናዝቤ ከሰዎችም ጠይቄ ለማህበረሰቡ ያቀረብኩት። እባካችሁ ኢትዮጵያኖች ሁላችንም አንድን ነው እንወዳችኋለን። ሰብስክራይብ ማድረጋችሁን እንዳትረሱ።